ይመስላል እሺ፣ ደውዪለት እና ጥሪው ምን አለው አለ ሰ አያነሳም እኮ ስልኬን እኔ እንደውም በስልክ አንተ ስትቆጣኝ ደውዪልኝ፣ ያነሳል ችግር የለም። ደውዪለት ጥሪው ችግር የለም ማለት ልትቆጣው ከሆነ ባልደውልለት ይሻላል። እሺ፣ ማን አታውቂ ነው? ሀይሚ የኔ ታጋሽ፣ የኔ አዳማጭ ማለት ነው እና ዛሬ ብሩክ ወንድምና ፍጥጫ ላይ ነበሩ ማለት ነው። ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደና ናችሁ ወይ? እኔ አለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቤተሰብ አዲስ ከሆናቸው ሁልጊዜ እንደምላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ፣ የብሩክ እና የሀይሜ አድናቂዎች እንዲሁም ላይክ ላይክ ላይክ ማድረጋችሁን እንዳትረሱ። ስወዳችሁ ስከረበትላችሁ የኔ ፎንቃዎች የኔ ማር ማር ማር ወለላዎች ማለት ነው እና ያው ዛሬ ለመጀመሪያ ጊዜ ማለት ነው የብሩክን ወንድም ብሩክ ወደ ሶሻል ሚዲያ ወደ ኢትዮ አቅላቅሎታል ማለት ነው እና እሱም ለመጀመሪያ ጊዜ ሲመጣ በብራንክ ነው የመጣው ማለት ነው እና ታላቅ ወንድማቸው የመጀመሪያ ልጃቸው የበኩር ልጅ ነው የሚባለው። የበኩር ልጅ እና እንደዛ ነው የሚባለው እና በጣም በጣም በጣም እንጃ ሲሪስ ነው እና ብሩክ ራሱ በዚህ መሀል ላይ መዋደዳቸውን መከባበራቸውን የሚያሳየው ማለት ነው። በጣም ክብር አለው ያስታውቃል። ከንግግሩ ራሱ ሲታይ በጣም እንደሚያከብረው ምናምን ነው እና ደስ ይላል። ሆነ ይህን ደስ የሚል ነገር ነው እና ለመጀመሪያ ጊዜ ታላቁ ወንድም አለን ብሎም ብሎ ይዞ የመጣው ሀብቴን ነው የምናውቀው ማለት ነው ያው የሀብቴ ማለት እኔ የሚመስለኝ ሁለት ወንድ ብቻ ያለ ነበር የሚመስለኝ ማለት ነው፣ በቤት ውስጥ ማለት ነው። ሀብቴና ብሩክ እና ይኸኛውን አላውቅም። እና ያው እንደተናገረው ከሆነ የሆነ ሚስጥር ሹክ ብለን ሰምተናል። ያው በቅርብ እንደሚያገባ በቅርብ ሲሆን ከቅናት ሚቢ ነገ እሮብ ነው እሁርለት ያገባል እና በመጀመሪያ ወንድሜ መልካም የትዳር ዘመን ይሁንል። የአብርሃምና የሳራ ያድርግል። ቤትኪ ይባረክ። የደስታ ይሁን የዓለም ይሁን። እስከ መጨረሻው አብራችሁ ኑሩ፣ ውለዱ፣ ክበሩ። ቤታችሁ ውስጥ ልጆች ይቦርቅባችሁ ማለት ነውና ሲቀጥል ሀይሚ በጣም ነው የምትፈራው ማለት ነው እና ባይዘዊ፣ በጣም በጣም ነው የሚያስፈራው። ለምን እንደሆነ አላቅም። ሁላችንም ጋር ይሆናለም። ለምንድነው የፍቅረኞቻችንን ቤተሰቦች ምናምን የምንፈራው ማለት ነው አይቀበሉንም ብለን ስለምናስብ ይሁን ብለን ስለምናስብ ይሁን ሁላችንም ጋ ነው ማለት ነውና ኢቭን አግብተናቸው ራሱ እንፈራቸዋለን ለምን እንደሆነ አላውቅም። ማለት ነው እና እና ሀይሚ በጣም አላየችውም ማለት እንደዚህ በስም ምናምን ታውቀዋለች ስለማያታውቀው እና በቃ ይዞ የመጣው አይዲያ የሆነ አለ አደለም። ቤታችን ለምን መጣሽ? እኔ ሳልፈቅድ እንዴት ማን ብሎች ነው ቤታችን የመጣሽው ብሎ ነው እና ብሩኬ ነው ይህን ተንኮል ቀመር ያዘጋጀው ማለት ነው እና ያው ብሩኬ ሰሙሆኑን አልተቻለችም። በፕራንኩ ለምን ሀይሚን በጣም በጣም ግራምን ግራሚ ግራሚ ፕራንክ እያደረጋት ነው እና ማለት ነው እና ለዛ ያው ፊቱም ሲሪየስ ነገር ነው እና ፊቱ ያስፈራል። ሀብሶ ቆጣ ነገር ላይ ምናምን በጣም ነው የሚያስፈራው። እና በቃ ለምን መጣሽ? በቃ ወጥሽ ይጎረናል። ይኸው እኔ እስካሁን ዶሮ ወጣ አልበላሁም ምናምን አልችላል ነው እኔ ብሆን ግን ማለት ነው፣ ይሁነት እኔ ሀይሜን ቢያደርገኝ እኔ እንጃ። ይቅርታ ወንድሜ፣ በጣም ነው ማመሰግን ነው፣ ይሄን ያህል ስላዳመጥከኝ። በቃ መስመር አትለፍ ብዬ ነበረ የሚሄድ የሚመስለኝ ማለት ነው፣ እኔ ራሴን በሀይሚ ቦታ ስየው ማለት ነው። ግን እሷ እስከ መጨረሻው ታግሳ እሺ፣ መምጣት አልነበረብኝም። በቃ ማጋረጃው እንኳን የሰቀልሽው ማጋረጃ አንድ ያዛብተሽው ምናምን ስል በቃ ለዛ መንገድ ማብራራት በቃ እኔ እኮ ቁመቴ አጭር ስሎኝ ነው እንደዚህ አዘናፍዬ የጠየቅኩት፣ እንዲ አረ ተውስቲ በቃ እንደዛ ና ክንጃ ከፍቅረኛዬ ጋር እራሱ ከብሩክ ጋር እራሱ አለመጣላቷ በቃ ምንም ነገር አልተናገረችም። ሲቀጥል ደግሞ በመጀመሪያ ብሩክ እሷ ብሩክ አያቅም ብላ ነበር። ና ብሩክን የሚቆጣው ምናምን መስሏት ብሩክን ራሷ አሳልፋ ላለም መስጠት ያደረገችው ጥረት የምትቆጣው ምናምን ከሆነ በቃ ቶ አይምጣ በቃ ሺ ቅርታ ስላላወቅኩ ነው ምናምን እኔ እኮ ሙሽ ስጠራኝ ና ብሩክ ሲጠሩኝ የመጣሁት ምናምን በቃ ደስ ሲል ንግግሯ፣ ስርዓቷ፣ ሁሉ ነገሯ ማለት ነው ና የእውነት ትግስቷን በጣም በጣም በጣም ነው ያደነኩት። የኔ ቅመም አይዞሽ አይዞሽ ማለት ነው እና የውነት፣ አንዳንድ ጊዜ አሁን አስባችሁታል ወይ? ተናዳ ብትሄድ እንትን ብትል ይሄ ምንድን ነበረ? ይቅርታ በይ እንኳን ቢላት አንድ ምን አደረኩ ምናምን ብሎ እንኳን ማለት ትችል ነበረ፣ ግን እሷ እንደዛ አላለችም። የውነት እሺ ይቅርታ በቃ እንትን ስላላልኩ ቤት አንተ ሳትፈቅድ ስለመጣሁ ምናምን እና በቃ እና የእውነት እውነት ብስማው እኔ በጣም እኔ የደነገጥኩት ማለት ነውና ኦልሬዲ ያው ፕራንክ መሆኑ ጠቀም እንጂ በጣም ኔ የተናደደችው ግን፣ በቃ ስሜቷ እንዳይታወቅባት ብላ በቃ በውስጧ ዋጥ አርግታ ይዛው ማለት ነውና የእውነት በጣም ጀግና ናት ማለት ነውና በቃ ብሩክ አራት አትቀሳስር እውነታውን ንገረው ምናምን ነታል። ብሩኬ አረ እኔ ያላልኩሽም ምናምን በቃ የቱጋን ያልኩሽ መረጃ ምናምን ምጭላታል በቃ ዝም አለች። በቃ በጣም በጣም በጣም ብዙ ታገዘች፣ እውነት ለመናገር ማለት ነውና በቃ እኔ ልሄድ ነው ምናምን እንኳን ስትል እንዴት ጥለሽ ትሄጃለሽ እንዴት አላቆ እንደም ይኮን ምንም ቢሆን ምናምን ላት ይቅርታ በይ እንኳን ሲላት ይቅርታ አለች ማለት ነውና ይሁነት የእውነት በስማም ቦል እና እኔ በጣም የሃይሚን ቻይነት ትዕግስትነት ነው በጣም በጣም በጣም ያደነኩት ማለት ነውና፣ ያው ሳይ ሃይሚሻዬ ተገኝተሻል። አሸናፊም በቃ አሸናፊም ሆንሻል ማለት እና ይሄን ያህል ነው ማለት ነው። አስባችሁታል። በቃ ስሜቷ እንዴ በእርግጥ ላይወድ በቃ እንዲሁ ስታይ ሳይሽ አላር አንድን ጊዜ እውነት እኮ ነው። እንደዚሁ አይታችሁ የምትጠሉት ሰው እኮ አለ ባይዘዊ እንደዚሁ አይታችሁ ማለት ግን ባይዘዊ እንደዚህ አይነት ሰዎች ማለት ነው፣ ስትቀርቧችሁ ከዛ ሰው ጋር ወዳጅ ሆናችሁን የምትቀጥሉት ማለት ነው። እና ብዙ ጊዜ እንደዚ በጣም እንደዚ አይታችሁ አሁን ባህሪውን ሳታውቁ የውስጡን ማንነት ምናምን ሳታውቁ እንደዚሁ የምትጠሉት ሰው የለም፣ ግን ስትቀርቡት በጣም ፍቅር በቃ ቤስት ቤስት ቤስት በጣም በቃ ያልገመታችሁት ጓደኛ ማቾች ነው የምትሆኑትና እንደዛ ብሎ ነው እና በቃ ሺ ቅርታን ያለች ኒናት ማለት ነው። እና ወጡ ወጡ ከዛ ወጡን ይዘሽ በፌስታል ትሄጃለሽ ምናምን ያታል። ብሩክ ወይኔ ግን እንጃ በስማሁን ሀይሚ ሀይሚ የእውነት ብቻህን ብትሆን ኖሮ ብሩክ በስ በጣም ነበር መታስቀይ ብ ከወንድም ጋ መሆን በጀክ ከወንድም ጋ መሆን በጀክ እና በጣም በጣም ልዩ ናት እና በዛ አጋጣሚ እሁድ ዕለት ከቤተሰብ ጋር ትቀላቀላለች ማለት ነው። ሰርግ ተጠርተሻል ብቀሪ እንዳትበቀልና እንዳቀር ማለት ነው። ግን ስ ለመጀመሪያ ጊዜ ፕራንክ አደረገችው ማለት ነው። ባይዘዌ ግን ይመሳሰላሉ ከብሩክ ጋር ወንድሙ ማለት ነው። አፍንጫቸው ጋር አካባቢ፣ አይናቸው ጋር፣ ግንባራቸው ጋር ምናምን ይመሳሰላሉ ይቀራረባሉ ማለት ነው። እና ያው ለመጀመሪያ ጊዜ ነው ታላቅ ወንድማውን ይዞ ይመጣ ያ ወደ ዩቱብ መንደር አስተዋውቆታል። እሱም ሲመጣ ለመጀመሪያ ጊዜ በሚገርም ፕራንክ ማለት ነው። በሚገርም ፕራንክ ስማም አልተቻለም ማለት ነው። እንደዚህ ስቅቅል ብላ እና እኔ ልሳቀቅልሽ ወይ ወይ ወይ ሀይ ቢሻየ ማለት ነው። እና በቃ ኢቨን እንኳን ላውርሌ እኮ አርግታ ማለት ነው። ላውርሌ አርግታ ብሩክ ወንድምህ ጋር እኔ ሚስጥር እንዳተወራይ በቃ ኒንጃ አሰባቸሁ ታላርለ የሆነ ክፋት እንኳን ቢያወራ እንዳይቀየመው ብላ ያዘነች ሰው ናት ማለት ነው እና አሁን አንድ ሰው ቆይ ዞር ብዬ ምናምን ላወራ ምናምን ትል ነበር። ግን ኦልሬዲ አላየ አላወቀችም። ፕራንክ መሆኑን ካሜራ ተደብቆ ነው ያለው ምናምን ማለት ነው እና ግን ምነት አድንቅያት አለው ጽናቷ፣ ትግስቷ እና ያው መጨረሻ ላይ ፕራንክ መሆኑ ተነገራቸው። ያው በጣም እንደሚወዳት በጣም እንደሚያደንቃት ተናገረ። ደነግጣለች። ግን አሁን ሌላ ጊዜ በቃ ይሄ ራሱ ከንዴት ራሱ ተመልሰ ስሜቷ አሁን ተቆጣጠራ ምናምን ኖርማል ደስተኛ ነው የሆነችው፣ ማለት ነው። ቀለው አያችሁ አይደል ምን እናንተ የምትወዱት ብዙ ጊዜ ሰው የምትለዩት እናንተ የምትወዳቸውን ሰዎች ሲያከብሩላችሁ ነው ማለት ነው። እና ሃይሚ አሁን በጣም አከበረችው የብሩክ ወንድሜን ማለት ነው። ሌላ ቀን ብዙ ጊዜ ካያችሁ ፕራንክ ተደራርገ መጨረሻ ላይ በቃ ዝጋሌ ምናምን ካሜራውን የራስ ጉዳይ ምናምን ተባብለው ወይ ተመልሰው በቃ ሶሪ ምናምን ችግር የለውም ተባብለው፣ ግን ደስተኛ ሆና ያ ነገር አይዘከም ንዴት ናት ግን፣ ዛሬ ንዴቷን ሁሉ ተንትን ብላ ደስተኛ ሆነውን የተለያዩት ማለት ነው። እና በቃ አስባችሁታል። ይሄ ራሱ በቃ ስሜቷን መቆጣጠሯ ማለት ነው። ይሄ ራሱ ለወንድሙ ብሩክን ስለምትወደው የብሩክ ወዳጆች ለእሷ ወዳጆች ስለሆኑ ናቸው። እና ሺዝ ቢግ ሪስፔክት እና በጣም ነው ሪስፔክት ያደረገችው ወንድሟ ማለት ነው። እና ትግስቷን አይቻለሁ። ይሄ ደግሞ ከምንም በላይ አስተዳደግ ነው ይገባቸዋል የጨዋ ስላሳደጋት እንደ ጨዋ ምን አይዞሽ፣ የኔ ድምቀት ማለት ነው። ና ሰሪለት አዲስ አበባ ስገቢ ደና ቀመር አዘጋጅተሽ። ይሄንማ ካልተቀበልሽ ሀይሚ፣ ሰው አይደለሽ ሰው አይደለሽ። ወይ በወንዱ ሙሰልግለ አግፋኝ ብለሽ ጩሂ።